ይመስለኛል የምለው ዴብ የሚባል ልጅ ማለት ነው። ዴብ ነው ዳዊት ነው ወለ ማን ነው የሚባለው? የኤልሳ ወንድም ማለት ነው። እሱ ልጅ መጠፍጠፍ ብቻ ነው እን ስራው በቃ፣ ሌላ ስራ ያቅም መጠፍጠፍ ብቻ ሰው መምታት ብቻ። እንዴ ማነው? ነው ካሌብ፣ ስንቴ የጠፈጠፈው? ሶስተኛ ሁለተኛ ሶስተኛ። ደግሞ ዛሬ ሉሊትን ደገመ ማለት ነው። አንድ ሰው ዛሬ እንደው የምትፈልጋትን እሴትዮዋ እንግዲህ በእጅህ አምልጣለች ምክንያቱም ያው የመጣህበት ዓላማ እየሰራህ አይደለም ማለት ነው። ፈለጋ መጣኸው አልማዝ ነበረች፣ ግን ሁኔታ እሷ መፈለግ ሳይሆን ሰውን መምታት ሰውን መጠፍጠፍ መጮህ። ያው ባህሬ ነው ብለሃል፣ እንግዲህ ያው ባህሪ ሊሆን ይችላል። ነገር ግን ዋና መጣህበት ነገር ዘነጋህ ይመስለኛል። እና በፊትህ እያለፈች እንደዚህ ዙር ዙር ብለህ አታይም እንዴ? ቀጥ ብለህ ስትሬት እየሄድክ ስትሬት እየሄድክ ከጎንህ እያለፈች ዝም ብለሃል። የሆነ አንድ ጉራ ብቻ ትመስለኛለህ፣ ዝም ብዬ ሳስበት ማለት ነው፣ ጉራ ብቻ። እንግዲህ ያው ማነች ማነች ነበረች አልማዝ ማለት ነው። አልማዝ እንግዲህ ያው ስራው ቀጥላለች፣ ከወደኋላ እንግዲህ። ሁሉም ተንኮል የራስዋ እንደሚሆን ተዛዝሮ፣ እሷም ላይ እንደሚሆን ፖሊሱ አስጠንቅቋታል። ነገር ግን ይህ እንዳይሆን አይደለም ወይ መረጃውን ሁሉ ማጥፋት አለብህ። ይህ ሁሉ እንዳይሆን አይደለም ወይ? ይህ ሁሉ ምከፍልህ ብር ብላለች። እሱም ግን ሊሆን ይችላል ለማንኛውም ብሏል። እንግዲህ ያው በዚህ ተሰማምቷል፣ እንደማይሆንም እየነገራት ነው። እሷ ግን ያው የምታስፈራራበት ነገር አለች። ምክንያቱም ከዛ በፊት ወንጀለኛ ነው። ፖሊሱ ከእሷ ጋር ይሰራል ወይም ደግሞ እንደዚህ በጎንዮች ብር እየተቀበለ ይሰራል። ለዛ እያስፈራራችሁ ነው ማለት ነው። ህይወትህ በእኔ እጅ ላይ ነው ያለው ብላ ታስፈራራዋለች። ምክንያቱም ባለፈው ያው ተናገራለች። እዚህ ሁሉም ያበቃኝ አንተ ነህ። ስለዚህ ተባባሪዋ ነው ማለት ነው። ዛሬ ደግሞ ይሄን መረጃ ሁሉም ቢገኝ ራሱ ወደ አንቺ ሊዞር ይችላል፣ አንቺ ልትሳሰሪ ትችያለሽ፣ በሊውሊት ፋንታ ቢላትም ይህ ልትቀበል አልፈለገችም። ይህ እንዳይሆን አንተ ጋር ያሉ የእኔ የተመዘገቡ ወንጀሎች ወይም ደግሞ መረጃዎች ሁሉም ማጥፋት አለብህ ብላ አስገድደዋለች። ያጠፋለ ያጠፋም አላቅም ይህ ሁላችሁ ይዟችሁ ገደል የሚከት ነው ሰላም አለይኩም ረህመቱ ላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ክብራት ተከበራችሁ ሰዎች ቢሶች፣ እንዴት ናችሁ? ደህና ናችሁ ወይ? በእያላችሁ በሰላማችሁ ዘ አስ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ ያደርጋችሁ አብራችሁን እስከ መጨረሻውን ተከታተሉ ማለት ነው። እንግዲህ ዛሬ በእንጀራ እናትዋ የምትሰቃየው ሉሊት ሉሊ ተማሪ አዎ፣ ተማሪ ሉሊት ተመታለች ማለት ነው። የሷ ስቃይና መከራ መጀመሪያ የሆነ ጅል ጅላጅል ነበረች። አሁንም ከመቃችሁ በኋላ ብዙም ብዙዎቻችሁ ቤትሽ አትቀመጪም ወይ የምትሏት፣ አላቸው። እኔም ብዬ ነበር። ነገር ግን ዛሬ እንደው ከማኖሪ ዳዊት የሚበረው ልጅ ጥፊ ሲመታት እንደው ቢሆን ጥሩ ነበር አልኩኝና ቤቷ ብትቀመጥ። አሁን ቤቷ የምታድረው ልዕቴ ብቻ ነች። ቤቷን የማደሯ ጣልታ ሳይሆን ፈርታ ይመስለኛል። ያው ያስፈራል። ምክንያቱም አልማዝ ማዝ ያለችበት እንትን ሁሉም ተንኮል ስለሆነ ያው ያስፈራለች። ዛሬ ያቀለችው ሁሉም ሄዳ ልዕቴ ነገር አለች። ያው ቶሎ ስለማይገባት ምንም አታመጣም። ምን ልኳ ነው ማስገባት፣ በቃ በዚህ ያልፍም ማለት ነው። እንደዚህ እያንቀላፈች ደግሞ ጉድ ሰራታለች። ዋናው ነገር ጉድ ሰርተት እስከ መጨረሻው ከእሷ ጋር አይደለም። ይሄን ጉድ ጉዱ ግን ወደ እሷ ሊገለበጥ ይችላል። እኔ በዚ አጋጣሚ ዳዊትና ሉሊት ተመሳሳይ ታሪክ ነው አላቸው። ስለዚህ ሁለቱ አንድ ቢሆኑ፣ ያው ይሄና ክልም አይከራተትም ነበረ። ፎቶ አይተዋለች። ማን ሉሊት አልጋ ልታነጥፍ ፎቶ አይተው ነበረ ማን እንደሆነች አውቃለች። ስለዚህ የሚፈልገው አልማዝ ነው። ሶ ይህንን ማን ነው የምትለው? በነገራችን ላይ ጋ ሰው ሆነ ሴጠን ነገር ነው ልጁ እውነት ለመናገር ያስፈራል። ነገር ግን ተሰማምተው አንዱ ላይ ችግሩ ለማንም ሊነግር አይፈልግም። በነገራችን ላይ ብዙ ስቃይ ያሳለፈ ሰው እሱም ተናግረዋል። ና ብዙ ችግር ያሳለፈ ችግሩ ለመንገር እንደዚህ በቀላሉ አይሆንም። እና ሰውን አያምንም። ሄልሳም ተናግረ ነበረ ሰው ያምን ምክንያቱም በእንጀራ እናቷ ብዙ ስትሰቃየ ሉሊትም በቃ ተመሳሳይ ታሪክ አለን ይሆናል አለች። እንትና ግን እንደሱ አደለችም፣ ሰውም ታምናለች። የሆነ ጅላጅል ነገር ነች ማለት ነው። ያ ሁሉም መጀመሪያው አምናት ነበረ፣ የዚህ ደረጃ ያደረሰታል። አልማዝ ሀሴት አለቻት፣ ነገር ብትሰማ ኑሮ የዚህ አትላም ነበር ማለት ነው። እንግዲህ አሁን መጨረሻው የምናይ ይሆናል። ተንኮለኞቹ ሁሉም እየዛሉ ወደ ፍርድ ይቀርባሉ፣ ኖርማኒ ሰዎች ደግሞ ይኖራሉ ማለት ነው። እውነት ለመናገር አንዳንዴ ይሄ ሰው ማመን የሚባል ነገር፣ አንዱሊት ሌት ፍኖትን ታምናታለች፣ ኤልሳም ታምናታለች፣ ታምናለች በጠቅሉ ሰው ማለት ነው። ነገር ግን ይኸው ከጀርባዋ የሚሰሩት ነገር ህይወት በቃ የእውነት የሚያድረግ፣ ካሌብም ለመቀማት፣ ጓደኛዋ ያችኛው ደግሞ ለመቀማት፣ ያችኛው ደግሞ ማስማማት አለባት። ስተስማማ ደግሞ ዳዊትና ፍኖት አንድ ላይ ማድረግ አለባት። በዚህ ተሰማምቶ ነው ካሌብ ምንም ደስተኛ ባይሆንም ይህን መረጃ የእናት የአባት እንገዳጅ ስለሚፈልግ እዚህ መረጃ ሲል እንግዲህ ከኤልሳ ጋር አንድ ላይ ለመሆን ተገዷል ማለት ነው። አምኖበት አይደለም። ዛሬ ያለው ነገር ሁሉም ያው እኔ ትንሽ እንትን ብዬ ነበረ፣ ግን ምንም አላለም። የሉሊትም እያሞኛት ነው ማለት ነው። ሉሊትም ስትቀርብ እንደዚህ ካለ፣ ኤልሳም ስትቀርብ ደግሞ እንደዛ ካለ ምንድን ነው ያኔ? ወዴት ነው እየዋሻ የሆነው ወይ? ነገር ግን ፈልጎ አይደለም ሉሊት ይወዳዳል፣ በጣም ግን የችግሩ ሲል ነው። መጀመሪያ ችግር እሱም ላይ ነበረ፣ ሉሊት ጎዳና ላይ ስትወድቅ አላነሳትም። የእውነት ጓደኛ ከሆነ ባንዴ ማንሳት ነበረበት። የራሱ የተለያየ ችግሮች ሊኖሩ ይችላሉ፣ ጓደኛ ማለሰን ብሎ አይደለም። ስለዚህ የሚያስጠጋ ሰው አገኘች፣ ተጠጋት። ወንድ ያለበት ቤት ስለሆነ ብቻ ተጠርጥሮ ወይም ደግሞ ጠርጥሮ ሊወስዱብኝ ነው ብሎ ከዛ ቤት ካልወጣሽ አለ አስወጥዶ። ወይ ደና ቦታ አዘጋጅቼላት አይደለም። ስለዚህ ጎዳና ላይ ሆኚ ማለት ነው። የተሳሳትከው ይሄ ነው። ያኔ እሷን አላመንካትም ማለት ነው። የእሷን ችግር አልተረዳህም ማለት ነው። አንተ የተረዳኸው ቅናት ማለት ነው። ማነው ልዑል ነው ማነው እንዳይወስድብህ ነው። እዛ ቅናት መንፈስ አድሮብህ በዛ ሰዓት አመለጠች። ስለዚህ ያን ያንተ አንስተ ሆነ ቦታ ብታስቀምጣት ኖሮ እዚህ ሁሉ ማትጋለጥም ነበር፣ ሉሊትም ማለት ነው። አሁንም ሶስታችሁም ችግረኞች ናቸው፣ ችግርተኞች፣ ካሌብም ዳዊትም፣ ማናቸው ሉሊትም ማለት ነው። ስለዚህ አሁን የተገጫጫቸው ያላቸው ሶስት ችግረኛሞች ናቸው ማለት ነው። በተለይ ደግሞ ችግራቸው ተቀራባቸው፣ አለመነጋገራቸው፣ አለመተማመናቸው ነው። አሁን የሚያስፈራሩት ካሌብ ያው አባቱ ጠንቋይ ስለሆነ ሉሊት እንደታቅም ስለዚህ ሉሊት እንደታቅ የዛ እያስፈራሩት ነው ማለት ነው። ስለዚህ አሁን የአባቱ ግዳይ ይፈልጋል ካሌብ፣ ዳዊትም የአባቱ ግዳይ ነው የሚፈልገው። ሉሊትም ደግሞ እሷ አስቃይታታለች ሴትዮዋ፣ እሷ መበቀል ትፈልጋለች። እሺ አሁን ሦስታችሁ መነታረክ ነው የሚቀላችሁ ወይስ ተነጋግራችሁ መፍትሄዎችን ሴትዮዋ ማለት የሚገርመው ዳዊት አያውቃትም። ዝም መሰለኝ ዝም ብሎ ነው የሚለው ስለዚህ ከእነዚህ ሰዎች ተቀርበህ ብትናገር ከእነሱ ጋር ስለሆነች ያው መፍትሄ አታጣም ማለት ነው። እኔ ዳዊት ቢያገኛት አይደለም አልማዝ ፖሊሱ ራሱ ይገድሏል ብዬ አስባለሁ። ጉራ ካልሆነ የሆነ ሴጣን ሴጣን ነገር ነው ልጁ ማለት ነው። ስለዚህ አሁንም አረፈደም ይሄ ከመዝምላቸው ትርኪ ምርኪ እያበዛችሁ ነው ይሄን እንትን ማለት ነው። ሉሂት ፓርት ትርኪ ሚርኪ አታብዙ፣ ወደ ገደለው ጉቡ ማለት ነው። ስለዚህ ገዳያችሁ ፈልጉ፣ አፈላልጉ፣ አትነቋቆሩ። ፍኖትና ማነች ፍኖትና ኤልሳ ደግሞ እናንተ የሴት ምቀኛ ምናችሁ ማለት ነው። የሴት ምቀኛ ምናችሁ ናቸው። ሰላማችሁ ይብዛ። ዛሬው ይህን ይመስላል። ላይክ እያደረጋችሁ ባይ ባይ።